ሰላም እንደምን አላችሁ ተመልካቾቻችን፣ በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። እንግዲህ እነዚህ ልጆች እንደምታዩት በጣም በጣም ትሁት ነው፣ ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዎቼ ናቸው። ያው ኦፊሻሊ ፖሊስ እንኳ ሪፖርቱን ባይለቅም ያው የነበረው ነገር መርዝ እንደተሰጣቸው ነው። ዘ ዴድሊ ፖይዝን ነው የተባለው ያ መርዝ። በምግብ እንዳልሆነን የተነገረን በመጠጥ እንደተሰጣቸው በኮልድሪንግ ይሁን ወይ በውሃ አልታወቀም። ያው መርዙ በውስጣቸው ተገኝቷል። የመርዙ በውስጣቸው መገኘት ደግሞ አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደውም፣ መቀዝቀዝ አልቻለም። ስለዚህ ሰውነት ከባድ ሁኔታ ላይ ነበረ የነበረው የልጆቹ ሰውነት እና ከዚህ አንጻር ያው ፖይዝን እንደሆነን የተነገረን። በጣም ያሳዝን ነገር ነው፣ በጣም የሚገርም ነገር ነው። እንግዲህ አላቅ ምን ማለት እንደሚቻል እነዚህን ልጆች በዚህ ልክ መርዝ አስቦ መስጠት ምን ታስቦ ምን ታቅዶ እንደሆነ በጣም በጣም እንቆቅልሽ የሆነ ነገር ነው። እንደው ምናልባት የሚጠረጠር ሰው ይኖር ይሆን? እንግዲህ ስንሰማ ቪዲዮም ላይ የሽኝት ፕሮግራሙም ላይ ስናይ ወላጆቻቸው በጣም ሰላማዊ እንደሆኑ ያ ሁሉ ህዝብ ወጥቶ ደም እንባ እያለቀሰ የሸኛቸው ቤተሰቦቻቸው፣ እናት አባቷ በጣም ሰላማዊ፣ ከሁሉም ጋር በፍቅር የሚኖሩ ሰዎች እንደሆኑ ነው የሰማነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ? የላቸውም። ከቤተሰብ ጋር የባለው ችግር። ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከአምስት ዓመት በላይ ነው የሚማቃቸው እና ከአንድ ሳምንት በፊት የሰማነው ነገር እጅግ ብዙዎቻችን ልባችን እንደሰበረ እና እጅግ በጣም እንዳስደነገጠን እናውቃለን። እንግዲህ ከደቡብ አፍሪካ የተሰማው ዜና ሁለት እህትማማቾች በአንድ ጊዜ ሞተ እንደተገኙ እና የሞታቸው ምክንያትም ደግሞ ሳይታወቅ መቅረቱን እናውቅ ነበረ እና ስንሰማን ብዙዎቻችን ደንግጠናል። አባታቸውም ደግሞ ይህ ነገር ለእነሱ እንግዳ እንደሆነና ምንም እንዳላወቁ ነበር። ሁለቱ እህትማማቾች ደግሞ አንዷ ዲቦራ መንግስቴ የምት የምትባል ና አንዷ ደግሞ ኦፕራ መንግስቴ የምትባል ሲሆን ዲቦራ መንግስቴ የ24 ዓመት ወጣት ነች። ኦፕራ መንግስቴ ደግሞ የ19 ዓመት ወጣት ነበረች ማለት ነው። ሁለቱም በደቡብ አፍሪካ ነበሩ። ትልቋ በ24 ዓመቷ እንግዲህ ሁለተኛ ዲግሪዋን በሚያ ሶስት ወር ብቻ ነበር የቀራት። አንዷ ደግሞ ማትሪክ ለመፈተን እየተዘጋጀች ነበረ፣ ትንሽ ኦፕራ የምትባል ማለት ነው። ቤተሰቦቿ እጅግ በጣም ልባቸው ተሰብረው፣ ቤተሰቦቿ ብቻ ሳይሆኑ ብዙ ሰዎች ያዝ ነው ነበረና የሞታቸው ምክንያት ምን ይሆን የሚል ነገር ብዙዎችን እንዳሳሰበ ና ምንድነው የሚለው ነገር ሰው ገሏቸው ነው ወይስ ደግሞ እንዴት ሞቱ የሚለው ነገር ለብዙዎቻችን ጥያቄ ሆኖ ነበረና እና እንግዲህ አሁን በጥር ንግግር ላይ እንደሰማችሁት ከሆነ በስልክ ላይ እንደሰማችሁት ከሆነ እንግዲህ በስልክ ኢንተርቪው የተደረገው ሰው የቅርብ ዘመዳቸው ነው። እና ቤተሰቦቻችሁን ከአምስት ከአመት በላይ አውቃቸዋለሁ ያለሁ ይላል እንግዲህ ይሄ ሰው የቅርብ ሰው እና እንደዛም ደግሞ የሽኝት ፕሮግራማቸው ወይም ደግሞ የ አስክሬን ሽኝታቸው ፕሮግራም ላይ የነበረ ሰው ሲያስተባብረ የነበረ ሰው ነው። እንደሚናገር ከሆነ ሁለቱም የሞቱት በመርዝ እንደሆነ ነው። መርዙ ደግሞ በምግብ ሳይሆን በሚጠጡት ውሃ ሊሆን ይችላል ብቻ በመጠጥ ውስጥ እንደተመረዘ ነው። እንግዲህ መርዝ የተመረዘ መጠጥ ሰጥቷቸው ሁለቱም በተኙበት እንደቀሩ ነው። እንግዲህ ብሶቻቸው እነሱ ጋር ስላልነበሩ ነገር አያውቁም። ግን ደግሞ አሁን የወጣ ጥርጣሪ አለ፣ ማን እንደዛ እንዳደረገ። ነገር ግን ይህ ሰው ሙሉ ኢንተርቪው ላይ እናንተ ለእናንተ ሲሉ ባላሳያችሁም፣ ኢንተርቪው ላይ ምን ብሎ ሲናገር ነበረ? ይህንን ፍንጭን ከተናገርኩ ምርመራን ወይም ደግሞ ፖሊሶች እያካሄዱ ያሉት ኢንቨስቲጌሽን ስላለ እሱን ሊያበላሽ ይችላል፣ ወይም ደግሞ መንገዱን ዳይሬክሽኑን ሊያስስ ስለሚችል ባላገር ጥሩ ነው። ግን የተጠረጠሩ ሰዎች አሉ፣ የምንጠረጠራቸው ሰዎች አሉ ብሎ ሲናገር ነበር። እና ይህንን ነገር ሲሰማ እዚህ በጣም ነው የደነገጥኩ። ከዚህ በፊትም ደግሞ በጣም የሚገርም ነገር በደቡብ አፍሪካው የሆሳና ልጆች ላይ ሁለት ወንድሞች ይመስሉ ያነሱም እንደዚህ ሁለት ወጣቶች ላይ በመርዝ ግድያ ተደርጎባቸው ነበር እና በመርዝ ሞተው ነበረ። እንደዚህ ያደረጉትም ደግሞ በጣም የሚገርም ነገር ከዚህ ዛሄዱ ኢትዮጵያዊ ናቸው እና አሁንም ይህንን ያደረጉ እንግዲህ ውጤቱ መስማታችን የማይቀር ነው እና ያው ኢትዮጵያዊ መሆናቸው ምንም ጥርጣሬ የለውም እና ቤተሰቦቻቸው ደግሞ እንደተናገሩ ከሆነ እንግዲህ ይህ የቤተሰቦቻቸው ቅርብ ሰውም እንደተናገረ ከሆነ ቤተሰቦቻቸው ፍጹም ሰላማዊ እንደሆኑና ከሰው ጋር ምንም እንዳልተነካኩ ንክኪ እንደሌላቸው ልጆቹም በጣም የዋጥሩ ልጆች እንደሆኑ አባታቸው ሲመሰክር ነበር። እንግዲህ ልጆቹ ምንም ነገር እንደማያውቁ

ሲኖር እንደነበረ ነው አባታችን ሲናገር ነበረው። ሁለተኛ ነገር ደግሞ ቤተሰቦቻቸውም ደግሞ ከሰው ጋር ያላቸው ግንኙነት ሰላማዊ፣ ፍጹም ሰላማዊ እንደሆነና ይህን ማድረግ የቻለው ሰው በምን ምክንያት ተነሳስቶ ይሆን የሚለው ነገር የሁላችንም ጉጉትን በውስጣችን እንድንጓጓ አድርጎናል። ለምን ሰው እንግዲህ ያው ክፋት ሲኖርበት ምንም ምክንያት አያስፈልግም። ብዙ ጊዜ ክፉ ሰዎች ክፉ በመሆናቸው ብቻ እንግዲህ ብዙ መጥፎ ነገሮችን ሰው ላይ ያደርሳሉ። ይሄ ደግሞ እጅግ በጣም ከመጥፎ መጥፎም ነገር በላይ ነው። እንግዲህ እውነት ነው የምናግሯችሁ እንዴት እንዳዘንኩ ምንም፣ ሰው እንዴት ሰውን እንደዚህ እንደሚያደርግ ሰው ላይ እንደዚህ እንደሚያሰቡ፣ ለዛውም ደግሞ እነዚህ ገና ልጆች ለጋ እድሜ ላይ ያሉ ልጆችን እንደዚህ ማድረጋቸው እውነትም ምን ያህል ባቸው ጨካኝ እንደሆኑ። ምናልባት እነዚህ ያደረጉ ሰዎች ወላጆች የሏቸው ወይ እነሱ ወይ ደግሞ ልጆች የሏቸው ወይ? በእነሱ ቦታ ሆኖ ቢያስቡ ቢያገናዝቡ፣ ሌላ ነገር እንኳ ማድረግ ይችላል ነበር። ወይም ንብረታቸውን ቢሰርቁ ካዩ የሆነ ነገር ቢያደርጉ እንጂ ሰው እንዴት በዚህ ያህል ክፋት ያሳያል? እኔ በእውነት ነው ምናገራችሁ ልቤ በጣም እንዲያዝን እና ሰውን እንዴት ማመን እንደምንችል ነው። እንግዲህ እንደዚህ መርዝ የሚደረግ ደግሞ ከሩቅ አይሆንም፣ በቅርብ ሰው ይደረጋል። ብዙ ጊዜ እንደዚህ መጠጥ ላይ የሚደረግ ከሆነ በቅርብ ሰው የተደረገ ነገሩና፣ በቅርብ እንደዚህ ደግሞ አለን የምንላቸው ሰዎች፣ የምናምናቸው ሰዎች ናቸው እዛ የሚያደርጉት እና እንደዚህ ሲያደርጉ እውነትም ይህ ምን ያህል ራሳችንን እኛ ወደ ራሳችን ተመልሰን ስናስብ አካባቢያችን ላሉ ሰዎችን እንዴት እንደምናምን ግራ የሚያጋበር ነገር እና እጅግ በጣም የሚያሳዝን ክስተት ነው እኔ በበኩል እጅግ በጣም አዝኛለሁ። ምን እንደምል አላውቅም። እና ከዚህ በፊትም ቪዲዮ ሰርች ነበረ በእነሱ ሞት ጉዳይ ዙሪያ ማለት ነው። አሁን ደግሞ ይህን ስለሰማ ልቤ በጣም ያዘነ እና በጣም አዝኛለሁ። ለብሶቻቸው፣ አሁንም ለቅርብ ዘመዶቻቸው እግዚአብሔር መጽናናቱን ይስጣቸው ለማለት እወዳለሁ። ይህ እጅግ በጣም የሚያሳዝንና ልብን የሚሰብር ነገር ነው። በተለይ ደግሞ እንደዚህ በሰው በመርዝ መሞታቸው ለዚያም ደግሞ ሁለት ተማሪዎች በአንድ ጊዜ በአንድ ቀን በአንድ አልጋ ላይ መሆኑ እምነትም በጣም ሰውን ልብን ይሰብራል። ከአእምሯቸው ውስጥ እራሱ የማይወጣ ነው። እንግዲህ ቤተሰቦቻቸው እስከሚሞቱ ድረስ ከዚህ ምድር ራሳቸው እስኪሄዱ ድረስ አዶኖ ይህንን ነገር ይረሳሉ ብዬ አላስብም። ምክንያቱም እግዚአብሔር መንፈስ ቅዱስ እነሱን ካላጽረና በስተቀር እጅግ በጣም ከባድ ቁስል ነው እና እንኳን ለእነሱ አይደለም ሌሎችም እጅግ በጣም ከባድ ነገር ነው።